መራህመቱላሂ ወበረከቱ ድነ ተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ልኝ እኔ ደህና ነኝ፣ አልሀምድሊላህ ወለከን አልሀምድሊላህ። ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አድርጋለሁ ማለት ነው። ዛሬ ደግሞ ዘና የሚያደርጋችሁን ቲክቶክ ላይ አይዳ የሆነ አይዳ አንጥቼ አይዳውን የተሳተፉበትን እንግዲህ ኮሜንታቸውንም እያወጣ የመለስኩበትን አስገባላችኋለሁ ማለት ነው። አይዳው ምንድነው መሰላችሁ እ ለምሳሌ ተባላችሁ ተፋታችሁ ታገባችሁ ባላችሁ ተፋታችሁ ሌላ ብታገቡ ደግሞ ከዛ ተመጀመሪያ ባላችሁ ልጅ አላችሁ ልጅ ኑሯችሁ ከዛ ሌላ ባል ብታገቡ ሌላ ባል ዘንድ ተመውለድና አዘኛው በላችሁ ዘንድ ተመልሳችሁ ልጃችሁ አባት ዘንድ ልጃችሁን ከአንድ ተምታረጉ የቱ ይሻላችኋል? የእንጀራ እናት ወይም እንጀራ አባት ተምታፈሩ የትኛውን ትመርጣላችሁ ብያችሁ አብዛኛዎቻቸው? ብዙዎቻቸው ልጆችን ከአንድ ቢሆኑልን ጥሩ ነው ይላሉ። በጥቂቱ ደግሞ ባል የሚባል ባይኖርም ያላለ አለ። በነገራችን ላይ ባል የሚባል ባይኖር ላለችው እኔ በጣም ነው የገረመኝም የሳኩት ማለት ነው። ሲጀመር ስስማ ባል ባይኖር እኛ ልንመጣ አንችልም፣ እናት ባይኖር ደግሞ እኛ ልንመጣ አንችልም። ስለዚህ ወንድም ለሴት ሴትም ለሴት አስፈላጊዎች ሁለታቸውም ያስፈልጉናል። አላህ ሱብሃነሁ ወተዓላ አዳምንና አዋን ለምን ፈጠረ በምክንያት አይደል እንዴ? እና ብዙ አስተያየቶች የተሰጡአሉ። እንግዲህ ያንን አስተያየት ቪዲዮ አስገባላችኋለሁ ማለት ነው ውዶችዬ፣ ማለት ነው እንግዲህ ቪዲዮዎችን አይታችሁ አስተያየት እንደምትሰጡ ተስፋ አደርጋለሁኝ። አላህ ሱብሃነሁ ወተዓላ በያላችሁበት ይጠብቃችሁ። ያው እንግዲህ የእያንዳንዳችን የግላችን አስተሳሰብ ይለያል። ግማሹም እኔ ወደ ድሮ ባሌ ተመልሻለሁ ይላል። ነገር ግን እናንተ ብትሆኑ ማለትም በእነዚህ ሰዎች ቦታ ብትሆኑ ዓለም ደግሞ እንደኔ ሀሳብ አሁን ልጅን ያ አንዴ ናት አንድ እናት ፍርዶሴ ግራም ቀኝ የላትም። ነገር ግን በጣም ነው መፈራው ከሌላ መውለድ። ልጄን በቃ አላዲለ ሌላ አባት፣ እንጀራ አባት እንዲኖራት አልፈልግም። አሊያም ደግሞ የአባት ልጅ እንዲኖራትም አልፈልግም። ነገር ግን ደግሞ ያ ግዴታ ነው መሆኑ የማይቀር ነው። ሊሆንም ይችላል ማለት ነው ሊሆንም ስለሚችል ከባር ነው እዚህ ላይ ማለት ነው። ለመወሰን ራሱ በጣም ይከብዳል እና አብዛኛዎችን እኔ ተመልሻለሁ ወደ ልጅ አባት፣ አብዛኛዎችን ደግሞ አልመለስም ብሞትም የሚል አለ። ስለዚህ ጉዶችዬ ይሄንን አይታችሁ አስተያየታችሁ እንደምሰጡ ተስፋ አደርጋለሁ። ለእህቶቻችን እስቲ አስተያየት ስጧቸው ማለት ነው። እኔም እንደዚው ይህ አስተያየት ለእኔም ይጠቅመኛል ማለት ነው። ምክንያቱም በየቦታው ወልዳችሁ ሌላ ልጆች በየሶስት አሁን ሶስት ባል ባገባ ለምሳሌ ከሶስቱም ለወልድ ነው ማለት ነው እንግዲህ ከሶስትም ሶልድ የሶስት ልጅ ሊሆኑ ነው። እንግዲህ ያ የሶስት ልጅ የእናት ልጅ ይሁኑ እንጂ አባታቸው የተለያዩ ሊሆኑ ነው ማለት ነው። ለምሳሌ ነው ምላችሁ ማለት ነው። እኔ ልጅ አንድ ሁና ትቀራለች የሚለው እንጂ ልጅ ከሁለት ከሶስት እኔ እኔም ፈቃደኛ አይደለሁም ሀቂቃ ማለት ነው። ሲያስቡት በጣም ነው የሚከብደው እና ወደች ዬ ዳይ ወደ ቪዲዮ እንሄዳለን። እንግዲህ አስተያየታችን እንደምትሰጡ ተስፋ አደርጋለሁ። አሰላሙ አለይኩም ወረመቱላ ወበረካቱ ዳይ ወደ ቪዲዮ አሰላሙ አሌይኩም ወረህመቱላሂ ወበረከቱ ዶቼ፣ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ። ዛሬ አንድ ጥያቄ አለ ለሴቶች ለወንዶችም ይሆናል። እስስማ ማለቴ አንድ ልጅ አላችሁ፣ አንድ ልጅ ኖራችሁ ጊዜያችሁ ዝም ብሎ ከሚባከን እና ሌላ አባል አግብታችሁ ከምወልዱ አሊያም ደግሞ መልሳችሁ እንደገና ከልጃችሁ አባት ጋር ታርቃችሁ ልጅ ከምወልዱ የትኛውን ትመርጣላችሁ? ማለቴ ያው ብዙ ጊዜ ትቆያላችሁ ሌላ ህይወት ውስጥ ገብታችሁ ሌላ ልጅ ከምታመጡና እንደገና ያኛውን ባልመልሳችሁ ልጅ ከምትወልዱ የትኛውን ትመርጣላችሁ? የትኛውን የሚመርጡት የትኛው ነው? የሚሻለውስ ሌላ ልጅ ወልዶ የእንጀራ አባት ማፍራት የእንጀራ ልጅ ማፍራት፣ ወይስ ልጃችሁን እንደገና ተመልሶ ከአንድ መውለድ የትኛው ነው እናንተ ጋ ጥሩ ሀሳብ ያለው ወይም ጥሩ ህይወት ነው ብላችሁ የምታስቡ? አሰላሙ አለይኩም እንዲሁም ሰላም። እኔም አንድ ልጅ አለኝ፣ ግን ከየትኛው ልሁን እያልኩ እንዲሁ አለው። እስቲ ምከሪኝ እህቴ፣ እኔም እንደ አንቺው ነኝ። እኔም ምክር ለመንት ለማ- ለማንጣት ነበር ይህን አስተያየት እንዲሰጡ ነበረ ያረኩላችሁ። እርግጥ ከባድ ነው ለመወሰን፣ በጣም ከባድ ነው። አግብተሽ ከሌላኛው ዝላይ ለመውለድ በጣም ከባድ ነው ምክንያቱም ስታስቡት እርግዝና ትታስቡት ራሱ በጣም ይከብዳችኋል። እንደገና ደግሞ እዛኛው ህይወት ላይ ለመመለስ ለማለት ደግሞ በጣም አስቸጋሪ ነው። ታውቃላችሁ ሁለት ወልዶ ባህም ለወልዶ አይሆንም። እርግጥ እኔም ያንቺን አይነት እንትናያለኝ አይ አልወልድም በቃ ፍርዶሴ ብቻ ትበቃኛለ ይችላለሁ። ወንድምና እናህት ደግሞ አስፈልጋታል የሚለው ደግሞ ሀሳብ አለ። እናህቴ፣ እኔ እንጃ። አንድ ውሳኔ ዞሮ መውሰን ያስፈልገናል ማለት ነው። እንደዚያ አይነት ሰዎች አለን ከሆነ አንድ ውሳኔ ላይ መድረስ አለብን። አላ ይሁነን። ምላሹ ካላህ ነው። አብሽሪ፣ ሁሉም ለኸይሩ ነው። ይህ እህታችን ደግሞ ብሞት አልመለስለትም። ለምን ባይወለድ አይቀርም ብለሻለት መውለዱ አላየም። ደግሞ እሱ ዘንድ ያለመመለሱ እኮ መብትሽ ነው። ነገር ግን ሐቢበት የሚያ አሁን ላይ አብዛኛውን ማያቸው የእናት ሌላ ያባት ሌላ ሲሆኑ ሲዋድዱ አንድ ቀን ማይቻቸው አላውቅም። ያ ነው ልጆቻችንን አንድ ያርገን እንድናስቀራቸው እያደረገን ያለው ማለት ነው። ወላሂ እውነት ነው። የትም ሂዱ የትም፣ እኔ እያየሁት ነው ማለት ነው። የአባት ልጅ ሌላ፣ የእናት ልጅ ሌላ አንድ አይነት ሳይሆኑ ሲቀሩ ወላሂ እላቸዋለሁ። ሲበላሉ ነው የምናያቸው። አንደኛ ገና እናትና አባቶቻቸው ሳይሞቱ በገንዘብ ይቅጣላሉ። ገና ሳይሞቱ እኮ ነው፣ ሳይሞቱ። እንደገና ደግሞ የእናት ልጅ ሲሆን እንጂ የአባት ልጅ ሲሆን በቃ በጣም እያየሁት ነው ልዩነቱን ማለት ነው። ለዛም ነው ይሄ ጥያቄ ውሎ ያደረብኝ ማለት ነው። ሀቂቃ እንጂ እኮ ለመመለስ እኮ መብትሽ ነው። ግን ልጅሽ ልጅሽ ችግሩ ያለ ልጅሽ ከስንቱ ታደረጊ ሰላምኩም ረብቱላ ወልኩም ሰላም። እ ምን ትለናለች እህታችን፣ ባላችሁን መልስ። እኔ ባሌ መልስኩ። የባሌ ሚስት ዛውዲናት መጽናናቱን ተመኘውልሽ ተመላለሱሽ። ሰምታችኋል። በዚሁ አጋጣሚ እንግዲህ የባሏ ሚስት ሆንሽ ራስሽን እንዲያስች ባሏን መልሳለች። አዎ በተለይ የምትወዱት ከሆነ ብትመልሱት የተሻለ ነው። አንደኛ ፍቅራችኋለ ፍቅር ስላላችሁ ማለት ነው ኬት እሱም ሊኖረው ይችላል። አሁን ላይ እኮ ሰው እየተዋደደ የሚለያየው ገንዘብ ገንዘብ የሚባል በሽታ ገብቶብናል ማለት ነው። እየተዋደዱ በቃ ፍቅራቸው የተለየ ሆኖ ሳለ ይለያያሉ ማለት ነው። ተለያይቶ ግን ቢገርማቸው እኮ ደግሞ ሲያገቡ ራሱ እኮ ከኛ የበለጠ ቢያገቡ እኮ ጥሩ ነበር። ፋንዲያ ከዚህም ናይ ቆጥሯቸው የሚባል ሰዎችን ነው የሚያገቡት። ግን ያ የሆነ የፈለገውት ነገር ይኖራል ገንዘብ ገንዘብ ወላሂ ገንዘብ። ቆይ ግን ማለት ነው ፋፌ የሰፈሬ ልጅ እኔ እስከማውቀው ድረስ አላገባሽም ወይስ እኔት አልሰማ ሰርጉም ብቻሽን በላሽው፣ እንዴት ነው ነገሩ? እኔ ሶስት አግብቷል። እንዴት አድጌ ነው ከሶስት ጎረምሳ የማስመልሰው? ባካችሁ ገዙ፣ በሽመል ቢሆን እናስመልሰው። ላላላላላ አንድም አላገባችም ዝም ብሎ ታያ እንዴ ታይ እንጂ

አሰላም አለይኩም እንዲሁም ሰላም ዘህራ ደግሞ የምትለላይ ኮሜንት ታውጭን ሌለን የሚሰጠኝ አላህ ነው። ለውሷ የሚሰጣት አላህ ነው። አንድ ወንድ ቢሆን የሰው ባል መልሶ የሚባል አማርኛ አይሰራም ላ የሰው ባል የሚባለው እኮ አንቺ ምኬን እንደ ውሽምነት አድርገሽ ትቀቢያት ነው እንጂ ባህላል፣ እስከሆነ ድረስ ምንም ችግር የለውም። ነገር ግን ደግሞ አሁን ለምሳሌ አላህ ብሎት ከተለያያችሁ ከሁለት ዓመት በኋላ ወይም ከሶስት ዓመት በኋላ አለም ደግሞ ከአንድ ዓመት በኋላ እሱ ሌላ ሚስት አግብቶ እንደገና ደግሞ ከባልሽ ጋር ብትመላለሽ ምንም ችግር የለውም። ነሲብ ነው። ይሄ ነሲብ ነው ማለት ነው። መቀማት አይባልም። ምክንያቱም እንደገና እንትን ብለሽ ተራርማችሁ እሱም ያለበትን ችግር አርሙ፣ አንቺም ያለሽበትን ችግር አርሙ ብታገቢው ምንም ችግር የለም። እንደገና ብታገቢው አሊያም ደግሞ አንቺ የሌላኛይቱን ባል ብታገቢው በኒካ ሐላልሽ ነው። ሐላልሽ እስከሆነ ድረስ ቀማሽ አይባልም። ቀማሽ የሚባለው አልጋ ላይ ዝም ብለሽ ወርቀት ስትገኝለት። አሰላም አለይኩም። እንዲሁም ሰላም። እንዴ እህታችን ደግሞ ባል የሚባል ባይኖር ብላለች እንዴ? እዙን ያክል ባል ከሌለ እንዴት ትመጫለሽ አንቺ? አባትሽ ባይኖር እኮ አንቺ አትመጪም ነበር የአንቺም እናት እንደዛው ስለዚህ አላህ ሱብሃነ ወተዓላ እኮ አዳምና ሀዋን የፈጠረው ለምክንያት ነው እኛ ሁላችንም የአዳምና የአደምና የሀዋ ልጆች ነን ስለዚህ ባል ባይኖር ሚስት ባይኖር ተብሎ እንትን የለም ጽሑፍ የለም ወይም ወሬ የለም አላህ ሱብሃነ ወተዓላ አክላቅ ያለውን ጥሩ ባል ለጥሩ ሚስት ጥሩ ሚስት ለጥሩ ባል የወፍቀን ነው እንጂ የሚባለው ሁላችንም እያንዳንዳችንን ባህሪ መርጦ ነው የሚሰጠን ማለት ነው። በነገራችን ላይ አላህ ሱብሐነሁ ወተዓላ ለእኛ የሚሆነውን ነው መርጦ የሚሰጠን፣ ለእኛ ተስማሚ የሆነውን ነው መርጦ የሚሰጠን። ስለዚህ ባል የሚባል ባይኖር በሚለው እኔ አልስማማም። ሂድ ተይ፣ ተይ እንጂ ሰላም አለይኩም። እንዲሁም ሰላም ወዳጆቼ። ሰአዳ ይላል ማለት ነው ወልደው የሚጥሩትን። በሴትስ አልገባኝም ነገሩ ወደየት እያመራ ነው? ወልዶ የሚጥሉት ማለት ነው ማለት ነው እኛ ዝጋ ወልዶ የሚጥሉትን እህቶች ወይም እንትሮች ወንድሞች አላለም። ይምኪን አሁን ለምሳሌ አንዲት ሴት ወልዲያ የሆነ ቦታ ላይ ልጅቷ ተገኘ። ምክንያቷ ምን እንደሆነ ባናቅም ያለችበትን ዘርፍ አናቅም። እርግጥ እንዲኒ እናት እኔ አንጀቴ ምንም ቢሆን ለምኝ ሜዲያ ላይም ቢሆን እና አሳድጋለሁ እንጂ በወልድ አልጥልም፣ ሀቂቃ ማለት ነው። ነገር ግን ደግሞ ወዶችዬ እነዛ ሰዎች ወልደው እንዴት ለምን እንደሚጥሉ ምክንያቱ አልገባንም። ስለዚህ ያለበትን ሁኔታ እነሱ ናቸው የሚያውቁት፣ እነሱ ናቸው የሚያውቁት። እርግጥ አስቀድመን መጠንቀቁ አይከፋም፣ ግን ከሆነ በኋላ ራሳችን አዲጋ ላይ ባናጥል የተሻለ ነው። ወልዶ ከመጣል አላህ ይጠብቀን። ያው ስላልገባኝ